እኔ ፈቃደኛ ሳልሆን ሽማግሌ እንዴት ሽማግሌ ተቀብለዋል? በቅርቡ ትዳራለች ተብሎ ይባላል። ይሄ ወንጀል አይደለም? ቤት ክብር የለም። አመት ውስጥ ሶስት ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለእነሱ ብዬ ነበር። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይና ሩታና አብርሽ ድል ባለ ሁኔታ በዱባይ እንግዲህ የጋብቻ የቀለበት ፕሮግራማቸውን አድርገዋል። በዚህ ፕሮግራም ላይም የተለያዩ ወዳጅ አድናቂዎቻቸው፣ ዘመዶቻቸው ሁሉ በተገኙበት የደስታቸው ተካፋይ ሆነዋል። ከነዚህ ቪዲዮዎች ጎን ለጎን ደግሞ አዳዲስ መረጃዎች እየወጡ ይገኛሉ። በተለይ የሩታ እናት ቀድሞም ቢሆን ይሄ ትዳር ላይ ፍቃደኛ አልነበሩም። እሳቸውም እንደሚሉት ተደጋግሞም በተለያዩ ቦታዎች እንደተሰራጨው ሽምግ እናም የተላከልኝ ትክክል አልነበረም ብለዋል። ለምንድን ነው እናቷ በሌሉበት የሰርጉ ሁኔታ የተፈጠረው? በሌላ በኩልም የኦርቶዶክስ እምነት ጾም እያለ በነበረበት ሰዓት ለምን ሰርጋቸው ሆነ በማለት ብዙዎች ሌሎች ጥያቄ ሲያነሱ ቆይተዋል። በሌላ በኩል ደግሞ እንግዲህ የማዳም ቅመም የሆኑ ግለሰቦች እንግዲህ ለአብርሽና ሩታ የተለያዩ ስጦታ በመስጠታቸው ምክንያት የተለያዩ ውርጅብኞች እየደረሷቸው ይገኛሉ። ከዚህ ውስጥ ደግሞ አንዷ በቲክቶክ የተናገረ የነበረችው ንግግር ብዙዎችን ቀልብ ገዝቶ ነበር። እኔ የሶስት ወር ደሞዜን ብቻ ነው እኔ ጋር ያለው ሌላው ደሞዜ እንዳለ ለነሱ ነው ያረኩት ብላ የሆነች ግለሰብ ስለራሷ የተናገረችው ነገር ብዙዎችን አነጋግሯል። ብዙዎችም ሀሳብ አስተያየት እየሰጡበት ይገኛሉ። በዚህ ጉዳይ ጠቅለል ባለ መልኩ ከሰሞኑ ብዙዎችን እያነጋገረ ስላሉት አንዳንድ ጉዳዮች የምንላችሁ ይኖረናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ሁሌ የምንለቃቸው ታማኝነት ያላቸው መረጃዎች እንዲደርሱ ይሁን ቀጥታ ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ያው የአብርሽና የሩታ ጉዳይ በጣም ብዙዎችን ያነጋገረ ጉዳይ ነው። አሁን ደግሞ እንደ አዲስ ነው በጣም በተለያዩ ቦታዎች ወሬው እየተዘገበም የሚገኘው። ይኸውም እንግዲህ አብርሽና ሩታ ትንሽ በመሀከላቸው ቅራኔ ተፈጥሮ ነበረ፣ ብዙዎቻችን ተመልክተነዋል። እሱን ነገር ወደ ጎን በማድረግ እርቅ ተፈጥሮ በጉዳዩም ላይ እንግዲህ ቤተሰብ ትልልቅ ሽማግሌዎች ሁሉ ገብተው ጉዳዩን ወደ ቁም ነገር እንዲያደርጉት ተስማምተውም እንዲኖሩ ብዙዎች ሲለምኑ ነበረ። በሽምግልናም ተቀምጠው ነበር። ይህንንም ምክንያት አድርገው እንግዲህ አብረሽና ሩታ ወደ ድሮ ፍቅራቸው ተመልሰው እንግዲህ ጥሩ ቪዲዮዎችን ሲያሳዩ ነበረ። ቃልም ገብተው እንደነበረ በዱባይም ሰርጋቸው እንደሚያደርጉም ቀድመው ተናግረው ነበር። ታዲያ እንግዲህ ይህንንም በማስመልከት ነው ከዚህም እንግዲህ ከሚቀርቧቸው ዘመዶች ጋር በመሆን ወደ ዱባይ ያቀኑት። በዱባይም የተለያዩ ቦታዎች የሚያሳልፉትን ቪዲዮ እየቀረጹ ይልኩ ነበር። በዚህም ብዙ አስተያየቶች ይደርሱ ነበረ። በተለይ በዱባይ የሚገኙ አድናቂዎቻቸው የተለያዩ ስጦታዎችን ያበረክቱላቸዋል። በዚህ ምክንያት ራሱ ብዙ ነገሮች በእነዚህ ግለሰቦች ምክንያት ሀሳብ፣ አስተያየት በቲክቶክ እየተሰጠም ይገኝ ነበረ ማለት ነው። እንዴት ትሞኛላችሁ? እነሱ ሀብታም ዩቲውበር ናቸው። እንዴት ለራሳችሁ ሳትኖሩ ኖሩ ማዳም ቤት የምትሰሩ ቅመሞች እንዴት ዝም ብላችሁ ብር ትለግሳላችሁ? እያሉ ብዙዎች እንግዲህ የማዳም ቅመሞች አብርሽ ሩታን ተከታታይ ሲናገሩ ሰምተናል ማለት ነው። እንግዲህ ብዙዎችን ያነጋገረ ቪዲዮ ነበረ በቲክቶክ። ይህም ቪዲዮ ምንድን ነው? የሆነች ግለሰብ ያለችው እኔ ለአብርሽና ሩታ አንድ ላይ እንዲሆኑ ብዬ ያላረኩት ነገር የለም የሶስት ወር ደሞዜ ብቻ ነው እኔ ጋር ያለው እንዳለ፣ ሌሎች ገንዘቦቼ ለእነሱ ነው ምልከው ነው ያለችው። እንግዲህ ይቺ ግለሰብ እውነት ልካ ትሁናቱን የሚታወቅ ነገር የለም። በአብርሽና ሩታን በኩል ያሉ ሰዎች ምንድን ነው እባካችሁ ያለ ስማቸው ስም አትስጧቸው፣ ፎቶአቸውንም አትዘግዝቁ። እነሱ ብር ላኩ፣ ቲቪ ግዙልን፣ ወርቅ ግዙልን አላሉም ሰው ተሞኝቶ ሰው የፈለገውን እያደረገ የሚልክና የሚለግስ ከሆነ ወዶ ፈቅዶ ላረገው ነገር እባካችሁ እና አብርሽና ሩታን አትውቀሱ። ዋናው ተጠያቂ መሆን ያለበት የሚልከው ግለሰብ ነው። የሚልከው ደግሞ ወዶ ፈቅዶ ካስደሰተው ለምን ትናገሩታላችሁ? በማለት ጭምር የተለያዩ ውዝግብ ያነሳም ጉዳይ ሆኖ አልፎ ነበረ። ታዲያ እንግዲህ ይህ በእንዲህ እንዳለ ታዲያ አብርሽና ሩታም ቀደም ብለው ተናግረዋል። የሰርግ ሁኔታቸውን የቀለበት ፕሮግራማቸውንም በዱባይ እንግዲህ መር መርከብ ላይ ድል ባለ ሁኔታ ተደርጓል ማለት ነው። ብዙዎች ታዲያ ይህም ድጋሜ ጥያቄ ሆኖባቸዋል። እነዚህ ግለሰቦች ስንቴ ነው ቀለበት የሚያስሩት የሚል አለ። አንዳንዶች ደግሞ እንዴት በጾም ይሄ ድግስ ሊሆን ቻለም ሲሉ ነበር። ሌሎች ደግሞ እንግዲህ በተለይ ደግሞ እንግዲህ ቤተሰቦቻቸው በሌሉበት ሁኔታ እንዴት የትዳር የሰርግ ሁኔታ ውስጥ ተፈጸመ? ይሄ ነገር አሁንም ቢሆን ያጠራጥራል ሲሉ ነበር። በተለይ እንግዲህ የሩታ እናት ከዚህ ቀደም በሰጡት ቃለመጠይቅ ምን ብለው ነበረ አብርሽ ለሩታ የላ የተላከው ሽምግልና ሁሉ ነገር ለድራማ ለዩቲዩብ ተብሎ የተሰራ ነው። እንዲሁም ሌላኛው ልጄ የኔ ልጅ የሆነችው ግለሰብ እንግዲህ ለእሷ ሽምግልና ተልኮ ነበረ። እሱ ሽምግልና ፕሮግራም ላይ ነው። እነሱም ለዩትዩብ ስራ ብለው እንግዲህ ለሩታ እንደተላከ አስመስለው ለሩታ ሽምግልና ተላከ ተብሎ ቪዲዮ የተሰራው እንጂ እኔ ምንም ወድጄ ፈቅጄ የሰጠሁት ልጅ የለኝም፣ ብለው እንግዲህ የሩታ እናት በወቅቱ ተናግረው ነበር። ይህንንም በማንሳት እንደ አዲስም ነው በቲክቶክ በማዘዋወር ጭምር የሩታ እናት በሰርጉ ፕሮግራም ላይ የሉም። ይሄ ነገር አሁንም ቢሆን ቤተሰብ ያላወቀው ቤተሰብ ያልተገኘበት የትዳር ሁኔታ ነው። ለምንስ ከሀገር ርቀው ብዙ ርቀት ላይ ይሄ የሰርግ ሁኔታስ ለምን ተፈጸመ? እያሉ ብዙዎች ጥያቄ ሆኖባቸዋል። እንዲሁም ሰርጉም የተደረገበት ቀን የሆሳና ጾም ነው። ይኸውም እንግዲህ በኦርቶዶክስ እምነት ተከታዮች ዘንድ እንግዲህ ጾም ሊፈታ አንድ ሳምንት ሲቀረው የሚደረግ ሃይማኖታዊ ስነስርዓት ነው። ጾም ወቅትም እንዳሉ ይታወቃል። ለምንድን ነው በጾም ጊዜ የሰርግ ፕሮግራም ማዘጋጀት ያስፈለገው? ይሄ ሁሉ ግራ ያጋባል፣ እያሉ ብዙዎች ሀሳብ አስተያየት ሰጥተዋል ማለት ነው። ጠቅለል ባለመልኩ እንግዲህ አብርሽና ሩታም የእነሱ ደጋፊዎችም ያሉት ምንድን ነው እኛ ማንንም አላስገደርንም ወዳጅ ዘመዶቻችን አድናቂዎቻችን ከኛ ጋር ጊዜ ማሳለፍ የሚፈልጉ ታዳሚዎቻችን የሚሆኑ ግለሰቦች እንዲታደሙን ነው እንጂ የጠራ ነው ማንንም አስገድደን ተጭነን እንዲደረግልን አላልንም ነው ያሉት ብዙዎች ታዲያ ይህንንም በማንሳት ነው እነዚህ ግለሰቦች እኮ ማንንም አልጠየቁም እንግዲህ ገንዘባቸውን ይሆን ንብረታቸውን ወርቅ እየገዙ የሚልኩ ግለሰቦች ራሳቸው ማመዛዘን፣ አስተሳሰባቸውን መቀየር ካልቻሉ ምንም ማድረግ አይቻልም፣ የእነ አብርሽና ሩታ ጥፋት አይደለም ሲሉ የነበረው እውነት ነው። ብዙዎችም እንግዲህ በእኔነት ስሜት እየተሰማቸው ነው። እባካችሁ እነዚህ ትልልቅ ዩቱበር ናቸው በራሳቸው ብዙ አቅም ያላቸው ብዙ ነገር ያላቸው ናቸው። እናንተ ቪዲዮቻቸውን ራሱ ማየታችሁ ትልቅ ነገር ነው። ስለዚህ ከራሳችሁ ወዳችሁ ፈቅዳችሁ ተርፏችሁ የምታደረጉት ከሆነ ችግር የለውም። ከዛ ውጭ ግን ይሄ ኤክሰስና የተትረፈረፈ ነገር እናንተ ሳይኖራችሁ ከተቀማጫችሁ ላይ እያወጣችሁ ለእነሱ የምታደረጉት ነገር ትንሽ ዋጋም ለወደፊት ህይወታችሁ ያስከፍላል። ነገ ላይ ብትታመሙ የሆነ ነገር ቢደርስባችሁ ቤተሰቦቻችሁ ላይ የሆነ ነገር ቢያጋጥማችሁ ገንዘብም ልትቸገሩ ትችላላችሁ። ስለዚህ እባካችሁ የምታደረጉትን ነገር በልክ አድርጉት በማለት ጭምር በስርዓት ሲመክሩም የነበሩ ግለሰቦች ነበሩ ማለት ነው እንግዲህ አንደኛዋ ልጅ ነች። በቲክቶክ የተናገረችው ንግግር በጣም ብዙዎችን ያነጋገረው፣ በጣም በተከታታይ እንደምትልክላቸው ነው ገንዘብ የተናገረችው ከቤተሰቦቼ ጋር ሁሉ ተራርቅ ያለው እና አብርሽና ሩታን ሁሉ እያልኩኝ ከሌሎቹ ጋር ሁሉ እየተጣላሁኝ በየሚዲያው ፎቶ ሁሉ ሲዘዋወር ነበር። ይሄ ፎቶ ይሄ ቪዲዮ ሁሉ ቤተሰብ ጋር ሁሉ ደርሶ ብዙዎች ቤተሰቦቼንም አስከፍተዋል ብላን የተናገረችው እንግዲህ። ማድነቅ፣ አንድን ሰው መውደድ ያለ ነገር ነው። ግን ሁሉ ነገር በልክ መሆን እንዳለበት ነው። ብዙዎች በአጽንኦት ሆነው ምክር ሲሰጡበት ምክር ሲለግሱበት የቆየው ማለት ነው። እንግዲህ ጠቅለል ባለ መልኩ ከሰሞኑ ወዲያ ወዲህ ሲሉ ከቆዩ ጉዳዮች መካከል አብርሽና ሩታን የሚመለከቱ ሰሞንኛ መረጃዎች ነበር ይዘንላችሁ የመጣ ነው። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።